በመዲናችን አዲስ አበባ ትልቅ ሁነት የነበረው የአዲስ አበባ ምክር ቤት የመክፈቻ ስነስርዓት ፕሮግራም ነበር። እንግዲህ ሚዲያችን ጣቢያችን ኤምኤንም በሁሉም አማራጮች በቀጥታ ለህዝብ ሲያስተላልፍ እንደነበረ የምናስታውሰው ነው። ታዲያ ምን ምን ዋና ዋና ጉዳዮች ተነሱ ልንል ነው። ጣቢያችን ኤምኤንን ጨምሮ ሌሎች ተቋማትም እንግዲህ እውቅና የተሰጣቸውበት ወይም እውቅና የተሰጠበት ሁኔታ አለ። በዚህ ጉዳይ ላይ ባልደረባችን ዳንኤል መላኩን አንዳንድ ጉዳዮችን ልንጠይቀው ነው። ዳንኤል እንደምናምሽ። ፈጣሪ መስገን እንግዲህ በርካታ ጉዳዮች ሲነሱ ነበር። በርካቶችም ሲከታተሉት ነበር። ምን ምን ዋና ዋና ጉዳዮች ተነሱ የሚለውን ብናነሳስ መልካም፣ አመሰግናል እንግዲህ በሶስተኛው የአዲስ አበባ ምክር ቤት አምስተኛ የስራ ዘመን አንደኛ መደበኛ ጉባኤ ላይ እንግዲህ የምክር ቤት አባላቱ ከመራጭ ተመራጭ መድረክ ጋር ከነበራቸው ከማህበረሰቡ ጋር የተለያዩ ጥያቄዎች ተነስተው ያንንም በምክር ቤቱ አምጥተው በከንቲባ አዳነች አቤቤ እንዲመለስ አድርገዋል ማለት ነው። እንግዲህ ከነዚህ ውስጥ በዋናነት እንግዲህ የምክር ቤት አባላቱ ለአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ምላሽ እንዲሰጥ ካደረጓቸው መካከል አንዱ የትራንስፖርትን ይመለከታል። እንግዲህ ትራንስፖርት ጋር ተያይዞ ያሉት እጥረቶችንና አንዳንድ ቦታዎች ላይ ደግሞ ያሉትን ሰልፎችን በተመለከተ ያነሱት ነው። እንግዲህ በዚህም እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምላሽ በሰጡትበት ወቅት በተለይ 35 ሺ ተሽከርካሪዎችን በአንድ ጊዜ ማቆም የሚያስችል የመኪና ፓርኪንግ ተገንብተዋል። እንግዲህ እነዚህ በተለያዩ 150 አካባቢዎች ላይ የተገነቡት ማለት ነው። ይህንን የሚያስችል ስራ ተሰርቷል። ከዛ ውጭ ደግሞ በከተማ ውስጥ ያሉን የትራንስፖርት እጥረት ለመቅረፍ ከመቶ በላይ የኤሌክትሪክ ባስ ከገበያውን ይቀላቀል ወይም ደግሞ የትራንስፖርት አገልግሎት መስጠቱን እንዲቀላቀል በማድረግ የማህበረሰቡን የትራንስፖርት አገልግሎት የማቃለል ስራዎች ተሰርተዋል ብለው አንስተ እንግዲህ የሚቀጥል ይሆናል ብለዋል። እንግዲህ እንደ አጠቃላይ በአዲስ አበባ ከተማ ውስጥ ከ1600 በላይ አውቶቡሶች የህዝብ ትራንስፖርት የብዙሀን ትራንስፖርት አገልግሎት በመስጠት የነዋሪውን እንቅስቃሴ የተሻለ ለማድረግ ጥረት እያደረጉ ነው። ነገር ግን በከተማ ውስጥ ከፍተኛ የህዝብ ቁጥር ያለው ፍሰት ስላለ ያንን የሚመጠን ስራ በቀጣይ መስራት ትኩረት ተደርጎበት እንደሚሰራ አንስተዋል ማለት ነው። እንግዲህ ሌላው በምክር ቤት አባላቱ የተነሳው እንግዲህ የአዲስ አበባ የኮሪደር ልማትን ይመለከታል። የአዲስ አበባ የኮሪደር ልማት ዓለም አቀፍ እውቅናን ያገኘ ዓለም አቀፍ ተቋማት ሁሉ እውቅና የሰጡት የአዲስ አበባን ገጽታዎች ወደ አዲስ የቀየረ ስሟንና ምግባሯን አንድ ማድረግ የቻለ ብለው የምክር ቤት አባላቱ አንስተዋል። ከዚህ ጋርም ተያይዞ እንግዲህ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤም በዚህ ዙሪያ ላይ እንግዲህ ከምክር ቤቱ ተያይዞ የተነሱ ጥያቄዎች ነበሩ። በሁለ 2018 በጀት ዓመት የኮሪደር ልማት ይሰራልን ጥያቄዎች የተለያዩ አካባቢዎች ላይ ተነስተዋል። ነገር ግን እሱን አሁን ማስኬድ ባይቻልም አሁን ላይ ባለው ሁኔታ ግን ዓለም አቀፍ ጉባኤዎችን ማስተናገድ የሚችል አቅም ላይ ደርሳለች አዲስ አበባ በርካታ ዓለም አቀፍ ጉባኤዎችን የማስኬድ አቅሟ በጣም አይሏል፣ ከፍ ብሏል ሲሉ አንስተዋል። እንግዲህ ከዚህም የመሰረተ ልማቶቿም ህዝቡን በመንከባከብ የተሻለ አገልግሎት እንዲሰጥ በማድረግ ረዥም ጊዜ አገልግሎት እንዲሰጥ በማድረግ ሂደት ውስጥ የከተማው ነዋሪ መልካም የሚባል ባህልን እያዳበረ እንደሆነ አንስተዋል። በዚህም እንግዲህ በቅርቡ የተከበሩት መስከረም ላይ የተከበሩት የአደባባይ በዓሎች ትልልቅ የአደባባይ በዓላት በምስክርነትና በዋናነት እንደ ማስረጃነት ተነስተዋል ማለት ነው። በጥሩ ሁኔታዎች የተስተናገደ ነበር ማለት ነው። እንግዲህ ሌላው የጤና መሰረተ ልማትን በተመለከተ በ2017 በጀት ዓመት የነበረውን አጠቃላይ የጤና ስራ አጠቃላይ የጤና ሽፋን በማሳደግ ሂደት ውስጥ ያሉትን አንስተዋል። በዚህም እንግዲህ ዘጠኝ ጤና ጣቢያዎች በመጀመሪያ ደረጃ ሆስፒታል አገልግሎት እንዲሰጡ የሚያስችል መስፈርት አሟልተው እንዲገነቡ ተደርገዋል። ይህም በስኬት የሚነሳ ነው። አስራ ሶስት ሆስፒታሎች ደግሞ እድሳት ተደርጎላቸው ተጠናቁ አገልግሎት የሰጡ ነው። ሌላው እንግዲህ ምኒሊክና ዘውዲቱ ሆስፒታልን ጨምሮ አራት ሆስፒታሎች ደግሞ አሁን በእድሳት ላይ ይገኛሉ። እንግዲህ ይኸኛው ሲጠናቀቅ ደግሞ የተሻለ አገልግሎት ለመስጠት የሚያስችል አቅም ይፈጥርላቸዋል ማለት ነው። ሌላው እንግዲህ የአዲስ አበባ ከተማ በዓለም ጤና ድርጅት መመዘኛ መስፈርት መሰረት አሁን ጥሩ የጤና አገልግሎት ተደራሽነትን ማሳካት ትችላለች ብለው አንስተዋል። እንግዲህ በቀጣይም በጥራት እና የተደራጀ እንዲሆን ደረጃውን የጠበቀና የሜዲካል ቱሪዝም የማድረግ አዲስ አበባን የሜዲካል ቱሪዝም የማድረግ ስራዎች እንደሚቀጥሉ አንስተዋል ማለት ነው። ሌላው እንግዲህ በምክር ቤት ውሎ ላይ የተነሳው የውሃ አቅርቦትን በተመለከተ ከምክር ቤት አባላቱ በመራጭ ተመራጭ መድረኮች ላይ ተነስተዋል ብለው አቅርበዋል። ይህንንም እንግዲህ ለምክር ቤቱ ወይም ደግሞ ለወይዘሮ አዳነች አቤቤ አቅርበው ምላሽ እንዲሰጥ ተደርጓል። እንግዲህ በ2017 በጀት ዓመት ብቻ 62 ሺህ ሜትር ኪዩብ ውሃ የያዙትን ማቅረብ ተችሏል፣ በአዲስ አበባ ከተማ ውስጥ ማለት ነው። ይህም ጥሩ የሚባል ነው። ነገር ግን አሁንም የተሻሉ የአዲስ አበባን የውሃ ፍላጎቶች ለማሟላት አሁንም የተለዩ ጥረቶች እየተደረጉ መሆናቸውን ገልጸዋል። በዚህም እንግዲህ በጭንቋላ እና የገርቢ ፕሮጀክቶች ሲጠናቀቁ በቀን ከ173 ሺህ ሜትር ኪዩብ ውሃ በላይ ለአዲስ አበባ ከተማ ተደራሽ ማድረግ የሚቻልበት ስለዚህ እነዚህ ተደራሽ ሲሆኑ ችግሩ መቅረፍ እንደሚቻል አስረድተዋል ማለት ነው። እንግዲህ በረጅም ጊዜ ሂደት ውስጥ የአዲስ አበባን የውሃ አቅርቦት ችግር በዘላቂነት ለመፍታት ያለልቱና የነ ጁዳ የተሻለ የሲቪል ውሃ ፕሮጀክቶች ሲጠናቀቁ በአዲስ አበባ ከተማ ውስጥ በቀን አንድ ሚሊየን ሜትር ኪዩብ ውሃ ለከተማዋ ማቅረብ ይቻላል። ይህም ደግሞ በዘላቂነት ችግሩን ለመቅረፍ ያስችላል ብለዋል። ከዛው እንግዲህ የተነሳው ከኪነ ጥበብ ጋር ነው። እንግዲህ ኪነ ጥበብ ኢትዮጵያውያንን አንድ በማድረግ በማሰባሰብ በአንድ ጥላት ሂደት እንዲኖሩ በማድረግ ሂደት ውስጥ ገዢ ትርክትን በማስፈን ሂደት ውስጥ ብሔራዊነትን በማስፋት ሂደት ውስጥ ኪነ ጥበብ ዘርፍ ትልቅ አስተዋጽኦ አለው። ስለዚህ ይሄኛው ትኩረት ያገኘ የሚል ምክር ቤት አባላት ጥያቄ አንስተው ነበር። እንግዲህ ይህንንም በተመለከተ የአዲስ አበባ ከተማ ከንቲባ ምላሽ በሰጡበት ወቅት ማለት ነው፣ ነባሮችን ከማደስ ባለፈ አዳዲሶችን የመስራት ለምሳሌ እንግዲህ 150 ፕላዛዎችን በመስራት እነዚህ የመዝናኛ ቦታዎች የኪነ ጥበብ ስራ ማሳያዎችን ከነዚህ ከ150 ፕላዛዎች ባለፈ 50 አንፊ ቲያትሮችን በመስራት የኪነ ጥበብ ስራውን ከአዳራሽ በማውጣት ወደ ማህበረሰቡ ማቀላቀል፣ በየአካባቢው ማህበረሰቡ በየአቅራቢያው የኪነ ጥበብ ስራዎችን የሚያይበት፣ ወጣቶችና ታዳጊዎችም ተሰጧቸውን የሚያሳዩበት የተሻለ ስራዎች መስራት እንደተሻለና በስኬት የሚነሳ እንደሆነም ጠቅሰዋል ማለት ነው። እንግዲህ ሌላው በምክር ቤቱ የተነ የሚነሳው የኑሮ ውድነትን ጫና ከማቃለል አንጻር የተሰሩ ስራዎች ምንድን ናቸው? የሚል እና ደግሞ ትኩረት ቢደረግባቸው የሚልም ተነስቷል ማለት ነው። ግን ከዚህ ጋር በተያያዘ በእሁድ ገበያና በገበያ ማዕከላት ላይ እየተሰሩ ያሉ ስራዎች በመልካም የሚነሱ ናቸው። ይህንን ደግሞ አሁንም አንጠቃለን። በአጠቃላይ ይህንን ሰብሰብ አድርገን ለተመልካቾች ደግሞ ምሽት ባሉ ዜናዎቻችን ላይ ቀሪዎችን የምናስመለከት ይሆናል። አሁን እዚህ ላይ ላብቃ። መልካም ባልደረባችን፣ ዳንኤል መላኩ ስላደረስክን የአዲስ አበባ ምክር ቤት ለተነሱ ጥያቄዎች ከንቲባራ የሰጡትን ምላሽና ማብራሪያ አጠቃላይ የነበረውን እውነት በተወሰነ መንገድም ቢሆን ስላደረስከ፣ እናመሰግናለን መልካም ምሽት ይሆንልን።